ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንዴት ነው ሰሞኑን ቪዲዮ ሰርች ላቅ ቀነስ ጉባችኋል። እኔ ራሱ ራሴን ሳየው በጣም ቀንሽ ያለው ሰሞኑን፣ ትክክል አይደለም። ዩቲውብም እየሰራው አይደለም። አንዳንዴ ላይብ ነው እንጂ መንከባለለው ገብቼ ቪዲዮ እየሰሩ አይደለም። አይመችም፣ የእውነት እና እንዴት ናችሁ? ደህና ናችሁ ወይ? ዛሬ ስራ ልቀይር ነው ኢንሻአላህ እንግዲህ ቆንጆ ስራ እንዲሆን ተመኙልኝ፣ በውስጣችሁ ማለት ነው። ወደ ደማም ነው የሚባለው፣ እዛ ያላችሁ አቀባበል ታደርጉልኛላችሁ? ታዋቂ አይደለም እናሳው እና ብሪስ ሲመጡ ብቻ ነው እንዴ አቀባበል የምታደርጉት? እና እዛ ልመጣ ነው። እዛ ያላችሁ ሰዎች ሀይ ሀይበሉኝ አረ ሁላችሁም ሀይበሉኝ እኔ ዋናው ቁም ነገር እሱ አይደለም። የሰው ልጅ አንድ ቤት ይሰራል ይቀይራል? ምን ይላል፣ ምን ይላል፣ ምን ይላል ያው ህይወት እንደዚህ ነች። ወይ የእናታችን ቤት እስካልመጣን ድረስ ግዴታ ነው የተሻለ ነገር ምናምን ማሰብም በተግባርም ግዴታ ስለሆነ ነው ነውና። ግን ልላችሁ የፈለኩት ዛሬ አንድ አንድ ነገር በቃ ማለት እኔ መወሰን ያቃተኝ ግን እናንተ አይ እንደዚህ እኮ ነው ብላችሁ ኮሜንት ላይ እንድታስቀምጡ አስርም ሆነ ሀያም ሆነ ሰዎች ይሄን ቪዲዮ ካያችሁት ኮሜንት አስቀምጡልኝ። በጌታ አዎ፣ ኮሜንት አስቀምጡልኝ ምክንያቱም ፈልጌው ነው። እኔ ላይ ካላልኩም ብታረጉ ላይክ ደስ ይለኛል። ግን የዩቲብ ላይ ሰርቼ እኔ ብዙም እንትን ስላልሆንኩኝ እድል የጠማማ ስለሆነ ዩቲብ ሰራው አልሰራው ጉዳይ አይደለም፣ ጉዳይ አይደለም። ምክንያቱም አልቀመስኩትም ያን ያክል አይደለውም። እና አልጨቃጭቃችሁም ሲቀጠል ግን መናገር የፈለኩት ልጠይቃችሁ የፈለኩት አሁን እናንተ ለምሳሌ እንጀራሴ ነው የምነግራችሁ፣ ግን እንደ እናንተ አድርጋችሁ ወስዳችሁ እንድትነግሩ ነው የምፈልገው። ኢጃዛ ይዛችኋል። መጀመሪያ ስትወጡ ስድስት ወር በስድስት ወር ሰባት መቶ ብር ነው የምትከፉት ተብላችኋል። በስድስት ወር ሰባት መቶ ብር እንደምትከፍሉ ታውቃላችሁ። ሶ ከዛም በኋላ ግን ስራ ካስገቧችሁ በኋላ በጣም ብዙ ነገር ሲሏችሁ ሲጨቃጨቋችሁ ወይም ደግሞ አሁን ለምሳሌ እኔ ከገባው በኋላ እንደ እህት ያስተዋወቅኳት እህት ያደለችን ደሞዝ ደግሞ እዳ አለባት ምናምን ያልሽ ለማዳሚ ትነጋት ነበረ። እና ከዛ በኋላ መዳሜ ያላትን አክብሮት እራሱ ዘጭ። በእናንተ ሆናችሁ አስቡት። ዝም ብላችሁ እንግዲህ ማንም ሰው ከውጭ ሆኖ ከሴትዮችሁ ጋር እንደዚህ ኮንታክት አድርጎ እናንተን እንትን ለማለት ካሰበ የሚያሰሯችኋችሁ ደግሞ ለእናንተ ምን ያክል ግምት ምን ያክል ክብር እንደሚሰጧችሁና ዝቅ ከፍ እንደሚያደርጉ ታውቃላችሁና በጣም ብዙ ነገር ታስዘብኩኝ። ከዛ ደግሞ ምንድ ነው ስራ ስታጣ ስራ የለም እያለቻት ነበረ። እኔ እራሷ ሴትዮ ያለችን። ከዛ ደግሞ እራሷ ልጅቷ ያ ቪዲዮን ታይዋለሽ ምክንያቱም እኔ እነሱ ውድ ተመልካቾች የሚጽፉትን እንድታዩ እና ከዛም በኋላ መክፈል ካለብኝ ይከፍላለሁ። ስለዚህ እኔ ደዋን እየከፈልኩ ነው። አሁንም ልጨርስ ነው፣ ችግር የለብኝም። አልቋል ማለት ትችላላችሁ። ግን ምንድን ነው ሰራተኛ ሴትዬ ደላ አይደለችን። ስለዚህ እኔምን ጠይቂያታለች። እግዚአብሔርን ነው የምላችሁ። አንድ ቀን ስጠይቃት ፊቷ ጥቁር ቁር ብሎ እንዴት አውቃለሁ ምናምን ያለች፣ የለም እህቴ የነበረች ሰራተኛ አስገብታለች። እንዴት አውቃለሁ ምናምን። ኧረ በጌታ ከዚህ በኋላ እንዳትጠይቂያት አልኳት፣ እንዳትጠይቂያት። እኔንም ስራዬንም ለእኔም ያላቸውን ግምት እራሱ እያውሮሽ ሆነው እና አትጠይቂ፣ በቃ ሌላ ስራ ፈልገሽ ግቢ ምናምን አልኳት። እሷ ግን እንደምትጠይቃት ነው የምትነግረኝ ሁልጊዜ እና በጣም ነው የገረመኝ። ለምን ለምን አስፈለገ እንደዚህ መሆን? ምክንያቱም እኛ የምንገባበት ሰዎች እኛን እንጂ የሚያሰሩት ሌላ ሰው ፈልገው እንደ ደላላ ማንን የሚያስገባት አይችሉም። ሲጀመር ቸካ አያደርጉም። ሞላ የራሳቸው እኮ ችግር አለባቸው፣ የራሳቸው ስራ አላቸው። በቃ ለእነሱ ነው የፈለጉት ለራሳቸው፣ አለቀ። የእውነቴን ነው የምላችሁ እና እዛ ኢጃዛ ቤት መሄድ አልፈለግኩም። ምክንያቱም እንደዚህ ይህን ያህል በዚህ በዚች እንኳን ጊዜ ይህን ያህል እንደዚህ ካሉ፣ በስራዬም ችግር ካመጡ፣ እዳለባት እህቴ አይደለችም ስለምታሳዝነኝ ምናምን ከተባለ ለእሷ ለአሰር ከተነገረ ከዚህ በኋላስ ምን እንደሚፈጥሩ ምን አውቃለች። ስለዚህ እኔ ኢጃዛውን አልፈልግም። ሻንጣ አይደለም ካልሲ አላስቀመጥኩኝም። ስለዚህ የሁለት ወር በሁለት ወር ነበር እንደዚህ ሆኖና የሁለት ወሩ ልክፈላችሁ፣ የስድስት ወር አልከፍልም። ምክንያቱም እኔ እዚህ ሀገር ስትሆኑ በጣም ብዙ ኢጃዛ ማየት አለባችሁ ገብታችኋል። ጥሩ ጥሩ ሰዎችን መምረጥ አለባችሁ። እና እኔ ብዙ ሰው አውቃለሁ፣ ግን እሷን መርጬ ነበር የሄድኩት። ስለዚህ እንደዚህ የሚጨቃጨቁኝ ከሆነ የሁለት ወር እስካሁን የነበርኩበትን ኢጃዛ ወጥቼ አላውቅም፣ ግን አንድ ቀን አድሬ ወደ ስራ ነው የገባሁት። ስለዚህ እኔ ከእናንተ ጋር መመለስ አልፈልግም። የሁለት ወር እንድከፍላችሁ ከፈለጋችሁ ልክፈላችሁ ወይ ካለዛ እኔ ሌላ እጃዛ ስለሚይዝ ለዛ ነው እንጂ የምከፍለው፣ ለእናንተ መክፈል አልፈልግም። ምክንያቱም ዛሬ ይወጣል ብያቸዋለ። ስራ እሄዳለሁ አይደል? በእጃዛ አድርጌ ነው የምሄደው። ለእጃዛ ሰባት መቶ ብር ከፍዬ ሰባት አይመስለኝም እዛ ጋ ግን፣ ለእነሱ ከፍላለው። ምክንያቱም እኔ ድንገት እንኳን ከስራ በወጣ እጃዛ ይዣለሁኝ። ገብቷቸዋል። እነዛ ጋ ከፍላለው፣ ከዚህ ደግሞ ሰባት መቶ ብር ከፍላለሁ ሳልኖርበት ማለት ነው። በደንብ አዳምጡኝና እንድትነጉ፣ ይንፈልጋለሁ እነዚህኞቹ ኢጃዛ እኔ ጸባያቸው ጥሩ መስሎኝ ነው የገባሁት እዛ ላይ በስድስት ወር። የእውነት ነው የምላቸው ስድስት ወር ሰባት መቶ ብር የተባልኩት እንጂ እንደ ገባሽ ምናምን አልተባልኩም። እንደ ገባሽ ብባሉም ሲጀመር የለኝም። እስካሁንም እንዲህ እንዲህ አይን እያየ የተሰጠውን የተከፈለልኝን ብር እንጂ ያመንኩም ከፍለው የኢጃዛ በስድስት ወር ነው ያሰብኩት። በስድስት ወር እከፍላለሁ ግን እሱም ሆኖ ደግሞ አሁን እኔ አልፈልግም። እዛ ኢጃዛ ሌላ ኢጃዛ አለኝ፣ ገባችሁ? ዛሬ ስወጣ የምከፍለው ማለት ነው። እና የዚህኛውንም የስድስት ወር ዝም ብዬ ሳልኖርበት ልክፈል፣ ከዛ የዚህኛውንም ልክፈል፣ የሁለቱንም መክፈል አለብኝ ማለት ሲጀምር፣ ይብር የለኝም እነግራቸዋለሁኝ። ስት እዳ እሱን የከፈልኩ ልጅ ምናምን ልጅ ደግሞ ወደ ወንድም ስለሆነ ብዙ ነገር ያስፈልጋታል። ገብቷችኋል። እና ይሄንን እስኪ ኮሜንት አርጉልኝ፣ ኮሜንት አርጉልኝ እና መልካም ስራ በሉኝ። እንግዲህ ጥሩ ሰዎች ከሆኑ ቪዲዮ ሰራላችኋለሁ ምናምን። እዛ እንገናኛለን ማለት ነው። ወዳችኋለሁ። ካልገባችሁ በኮሜንት ተጠይቁኝ፣ ይመለስላችኋለሁ። እንደዛ ይሻላል። አዎ፣ ምክንያቱም አሁን እስከምትነሳ ነው እንጂ ልጅቷ ድራይቨር ጠርቻለሁ፣ ሄዳለሁ ማለት ነው። ጭራርሻለሁ። እና ብቻ እስኪ በራሳችሁ ቢሆን የ እንዴት በስድስት ወር ሁለት ቦታ ትከፍላላችሁ? አይሆንም እኮ ምክንያቱም፣ በጣም ነው የተጨቃጨቁኝ። በእልክ ሁሉ ነው በቃ። አረ አታመጭም ምናምን አይነት ነገር። ከባድ ብቻ። እኔ ወደድ አልፈራም፣ ከፈጣሪ በታች ማንንም አልፈራም። እንኳን ሳውዲ ላይ እንደዚህ አይነት ስንት ምርጥ የሆነ ህግ፣ ኢትዮጵያ አይደለም። ኢትዮጵያ ቢሆን ኖሮ ሰው ገላችሁ ራሱ ምንም አትቀጡም። ሲያገር ግን መናገራችሁ ራሱ ቅጣት ነው። ያውን ህገ ወጥ ስለሆንኩኝ ቢሆንም ግን የህገወጥ ብር ነው እናንተ የምታስቡት፣ እና በፍቅር ሲሆን ነው። በፍቅር ደግሞ እኔ እዛ ቤት ካልኖርኩኝ እንዴት ነው መክፈል ያለብኝ? ይሄን እንድትነግሩ ነው የምፈልገው። ሌላ ምንም እኔ ሌላ እዳ የለብኝም። ይሄን ብቻ ነገር ነው ይሁለት እኔ የማንም እዳ እስካሁን ድረስ ወስጄ አልሰጥም ያልኩት የለኝም። ግን ይሄ እዳ ሳይሆን ሌላ ቦታ ከገባው እንዴት ነው የእነዚህኞቹ መክፈልም ያለብኝ? የሁለት ወር እኮ ልስጣችሁ ሱ ለምብያሉ አንፈልግም እንደዛም ደግሞ እስከ ስድስት ወር እራሱ አትቆይም። አሁን ሁላችን ረከ ለማንኛው፣ ይህን እንድታማክሩኝ ጊዜ ነው ማለት የሰው ሀቅ ይዤ እንዳልሄድ የፈለገው ባዶ ልሆን እንጂ የሰው ሀቅ ይዤ መሄድ አልፈልግም። ምክንያቱም ነገ እኔ ብዙ መስራት እፈልጋለሁ። ጥሩ ደረጃ ላይ መድረስ የምፈልገው የሰው ሀቅ ሳይኖርብኝ ሲቀር ነው። በህይወቴ የሰው ብር ወስጄ አላውቅም። በወስድም እንቅልፍ የለኝም እሱን ለመመለስ ማለት ነው እንኳን አሁን እየሰራሁኝ ስለዚህ፣ ሁለት ቦታ መስ- ማለት አሁን የምገባበት ግዴታ መክፈል አለብኝ፣ እንደገባሁኝ ህጉ ነው። ግን የኛው የተባልኩት በስድስተኛው ስለተባልኩኝ ነው። ሲቀጥል ደግሞ እዛ መኖር አልፈልግም። አሁን መኖር ካልፈለግኩኝ አንድ ካልሲም የለኝም ብያቸዋለሁኝ። የሁለት ወር ነው፣ በቀደም እንደባለፈው ማለት ነው። ልክፈላችሁ ስላቸው እምቢ ያለው የስድስት ወር ነው። እኔ የስድስት ወር አልቀመጥም ናንተ ጋር አልፈልግም። ግዴታ ከፍለሽ መሄድ አለብሽ። እነሱ ጋር ከፍዬ ሌላ ቦታ መክፈል አለብኝ። ይሄን እንድትነግሩ እንድትነግሩ ፈልጌ ነው። ወዷቸዋለሁኝ። አሁ ከእናንተ ምክር እፈልጋለሁኝ። በቃ ሀቁን ነው እንድትነግሩ የምፈልገው። እኔ ከዚህ በላይ የሆነ ፍትፍት ያለው ወሬ የለኝ። ይሄ ነው ዋናው ማለት ነው። እሺ። ፈሀምቱ ወዷቸዋለሁ። ባይ ባይ።